የቦነስ ጥያቄ ዙልፍ፣ ከአንቺ ነው የሚጀምረው። ከባለቤትሽ ጋር ኑሮ ስትጀምሩ የሆነ ፕሮግራም አድርጋችኋል። ባለቤትሽ እና አንቺ የሰርጋችሁ እለት ማታ ምን አደረጋችሁ? ቆይተው ይገባል። አይቀየርም፣ ይቀየር። እነሱ ጋር ልሂድ፣ ከዛ ወደ አንቺ ይምጣ መጨረሻ ላይ። ጥሩ ናዲያ፣ ባለቤትሽ እና አንቺ የሰርጋችሁ እለት ማታ ምን አደረጋችሁ? ማታ ማለት ቤት ከገባን በኋላ ነው ወይስ እንደው ከመሸ በኋላ? ከመሸ በኋላ ማታ እኮ ይላል። ቤት ከገባን በኋላ ማለት ሳይ ብዙ ተዘለኝም፣ ግን እሺ፣ ወይም ከፕሮግራማችሁ በኋላ እንዳልሽው፣ ይሄ እዛ የነበርንበት ቦታ ፕሮግራማችን ከጨረስን በኋላ ወደ ሰፈር እ የተወሰኑ ልጆች ነበሩ ከኛ ጋር፣ ከዛ አብሮ የመጡ እዛ ገብተን ያው ውስኪ ቤት እዛ እንትን ብለናል። ትንሽ ተዝናንተን ነው ወደ ቤት የገባን። ውስኪ ቤት ተዝናንታችኋል። ይሄ መልስ ይሁን እንግዲህ። ቤት ከገባን በኋላ ምልሽ ማንም ሰው የሚያደርገውን ነገር ታደርግ እኮ እምልሽ ያው ጥያቄው ግራም ያጋባው ግራም ያጋባው ግን አደረግን ብለሽ የምታስታውሽው እሱ የሚያስታውሰው ነገር ማንም ሰው የሚያደርገው ደስ ይለኛል። ያው ሰው ቤት ገባን፣ ያው ዞሮ ዞሮ

ቀረሽ ታሪ እየዘጋጀብኛ፣ ተኛን እኮ መልስ ይሆናል። ጥያቄ ከብዳል? ምንም አይከብድም እኮ። አሁን እኛ የሄድንበት ወይም ሰው ሊያስበው የሚችለው አንድ ሳቢ ስለሆነ ያንን ስላሰብን፣ ካልሆነ ብዙ መልስ አለ። እሺ፣ ተኛ። ደከመንና እቃ ምናምን ምናምን አዘጋጀን፣ አስገባን፣ እና ተኛ። ምክንያቱም የኔም የሱን ቤተሰብ እዛ ጋ የለም። ስለዚህ ተኛን ነው ተኛን። አንቀውም በጣም ደስ ይላል። ይሄ ነው መልሱ። አንቺ አሻግረሽ ሰጠሽ። እንደዚህ አይነት መልስ ልትመልሽ ነበር የጠበኩት። አይ እኛ ክፍለ ሀገር ነው ይሄ ነው። እኔ ቤተሰብ ጋር ነው ይሄ ነው። የት ነበር ፕሮግራም? እሱ አዲስ አበባ ነው፣ እኔም ቡታጀራ ነው። እሺ ፕሮግራም ያደረጋችሁት የት ነው? ቤተሰብ ጋር ማለት አዲስ አበባ ነው ቡታጀራ? ቡታጀራ ተጠርተን ነው ሄድን ነው ከዚያ ጠርተው ጥሪ አድርገውልን ነው። የዛን ቀን ቤተሰብ የተቀላቀለ ቀን ማታ፣ ያው እንግዲህ እንደ ሰርጋችሁ ነው የምታስቡት፣ የተቀላቀላችሁበት ቀን ስለሆነ የዛን ቀን ማታ ምን አደረጋችሁ ነው ያው ስለ እንትኑ ስለ ሁኔታው፣ ስለ ሰርጉ ስለ ሁኔታው እንግዲህ ናዲያ ጀማምረዋለች፣ ደስ በሚል ሁኔታ ምን አለበት። ሁሉም የሚያደርገው ነገር የታወቀ ነገር ነው፣ ከትዳር በኋላ የሚሆነው ነገር። ግን ጥያቄ የመጣችው ምንድነው እንዳልሽው ወይ መዝናኛ ቦታ የተለየ ነገር አድርጋችኋል የሚለው ጥያቄ። ይህን መልስ ባልና ሚስት ምን ያህል ያስታውሱታል ማለት ነው እንጂ እስቲ ባሎች ይግቡና እውነት እችን ቀን የደስታቸውን ቀን ያስታውሳት ሲሆን አብረን እንከታተል። ከዛ ፍዛጅን ባለቤት ሽናንቺ የሰርጋችሁለት ማታ ምን አደረጋችሁ? የጠየኳቸው ሚስቶች ከባድ ነው ብለሽ አታውቅም ጅባቸው የሆነ ፕሮግራም ነበራችሁ

ያው እንግዲህ የተጋባሽ ማታ ማንም ሰው መገመት የሚችል ነገር ነው። ማንም ሰው ሊገመት የሚችል ላይ ንቁምና ጫፍ ፕሮግራም ነበረ። የተወሰነ ፕሮግራም ነበራቸው። በቃ ከዛ በቃ ላይ መንጠልጠል አይቻልም። ሰለሞን እንዳለው ሳይሆን ምን ተደረገ ዘም ወይሳ ሰለሞን እንዳደረገው ነው አይደል? ሰለሞን ያደረገው ሰለሞን ነገር እሱ እኮ ተናገረው ተናገር ነገር ነገር የለም። ስለዚህ ምንድን ነው ቆይ የሚሆነው? እስቲ ቆይ ሳጅን፣ እስቲ ደግሞ በምን ይገልጽልኝ? ነው ያው ነው ያው የሚገርመው ነገር ሳጀ የሚገርመው ነገር ያው ተኝተናል አልክ። መጨረሻ ላይ ሳርዬ እዚህ ጋር ደስ በሚል ሁኔታ መቼም ቁመና እናድር ነው ያለችው። ሙሌ ቁመና እናድር ብላ ነው ያሳቀች። እውነት ነው። አረ ከፕሮግራም በኋላ ይተኛል። ይሄን ጥያቄ ስናወጣ ነው ጓደኞችን ጠይቄ ነበር። አዎ ሁሉ የሚታሰበው ነገር የሆነ ነገር ነው። ሰው የሰርጉ ቀን ማታ ምናልባት ፎቶ ልታይት ትችላለህ፣ የመጣልን ስጦታ ልትቆጥር ትችላለህ አይደለ? መጀመሪያ ያቆመን ነገር ብቻ አይደለም ሊሆን የሚችለው ጥያቄው። ከዛን አንፃር ነው የመጣውና የሰርጋችሁ ቀን ማታ ምን ተደረገ? ሰሌም እውነት ነው ያደረከው። ፎቶ ባላየበት ፎቶ በዛን ቀን ፎቶ ስላልደረሰ አላያችሁ። አዎ እንደገና ደግሞ እንደ ሌላ ጊዜ የራሴ ፕሮግራም ስለሆነ እኔ በራሴ ሞባይል ፎቶ ማንሳት አልችልም። ማየት አልችልም ማየት አልችልም ተከትሎኝ ፎቶ እንጂ እናንተ ያደረጋችሁትን ነገር ተናግራችኋል። እርግጠኛ ኔም በሆነስ ተመሳሳይ መልስ መልሳችኋል ሶስታችሁ። ቀድሞ ነጥብ የጣለ አሸናፊ የሚሆን ይመስለኛል። ከአፍታ ቆይታ በኋላ ነጥብ እናሳውቃለን።